ረህመቱላሂ ወበረካቱ ሰላም ውድና የተከበራችሁ ውደ ቻናል ተከታታዮች እንደምን አላችሁ? እኔ ሰላም ነኝ። አልሐምዱሊላ ጠፍቻለሁ። ቻናል ቀዝቀዝ ስላለ ላይክ እያደረጋችሁ ቪዲዮውን በቀናነት ጀምሩልኝ እያልኩኝ ህጋዊ ቦታ ና ቤት መግዛት ለምትፈልጉ ይዤላችሁ መጥቻለሁኝ። አሁን ወደ ቪዲዮ እንሄዳለን። ይሄ ቤት የምታዩት ህጋዊ ነው። ካርታና ፕላን አለው። ግቢው በከፊል ያሳያችኋለሁ። ይህንን ይመስላል። ያለቻት ቦታ በማንጎ ዘይቶኒ እና ወይባ የተሸፈነ ነው። እንደዚህ ማለት ነው፣ ይሄ ቀይ ነው ማለት ነው። ውጭ ከበረንዳው ውጭ ነው ይሄ። ውጭ ስላችሁ ከአጥር ግቢ ማለት ነው። ይሄን ይመስላል አትች ዛፍ ወይ ባ ናት ወይባ ዛፍ ለማታውቁ እንግዲህ ትመስላለች እና ይህንን ይመስላል ሁለት መቶ ካሬ ላይ ያረፈ ነው። ካርታ ፕላን አለው። አምስት ክላስ ቤት ነው። የሚቀረው ኮርኒስ ነው። ኮርኒስ ና ያው ሊሾ ተዘርጓል። እንግዲህ ሴራሚክ ማርክ ለምትፈልጉ ማለት ትችላላችሁ። ውስጡ ግን ኮርኒስ አላለቀም ማለት ነው፣ ኮርኒስ አልተሰራም። ቆጣሪ ያለው ውሃ አለው ሁሉ ነገር ያለቀለት ቤት ነው። የማህበር ነው። አሁን ደግሞ ወደ ቦታ ወስዳችኋለሁ። ይሄም ህጋዊ ነው፣ የማህበር ቦታ ነው። ይሄ አዲስ አበባ አስራ ስድስት የሚባለው በስምር ሀርቡ ማለት ነው። ሀርቡ ነው ይሄ ቦታው። ተለዋጩ የአዲስ አበባ መንገድ ዳር ነው አሁን የላይኛው ሊቀር በታችን ሊመጣለል የአዲስ አበባ መንገዱ ይኸው ተጠርጓል። የአዲስ አበባ መንገድ አስራ ስድስት የሚባለው ነው። ካወቃችሁት ቤተሰቦቻችሁ ልካችሁ መቶ ስልሳ ካሬ ነው። ህጋዊ ነው። መግዛት ለምትፈልጉ አናግሩኝ። ሀርቡና አካባቢዋ ከየትም ሀገር መታችሁ መግዛት ለምትፈልጉ ይሄ ነው ቦታውን ዩቱ እየተሰራ ነው በአስራ ስድስቱ መንገድ በአዲስ አበባ በአዲሱ ተለዋጭ መንገድ ነው የሚገኘው ቦታው። ያችሁ ተጠርጓል እንደዚህ ማለት ነው አስፋልቱ ያው ጥቁር አስፋልት ስላልተሰራለን ተሰራለን ነው እንጂ መንገዱ ተጠርጓል። ያው እዩት። ከዛ ቦታው ደግሞ ወደ ለቃና ብለን ነው የሚሸጠው ቦታ ማለት ነው ይሁን እንደምታት የሚሄደው ልጅ ያለበት አካባቢ ነው። እች ቦታ ናት የምትሸጠው፣ 160 ካሬ ናት። የአንድ ሰው የማህበር ቦታ ነው እቺ እንደዚህ ተጣጥራዋት አለች። የቆመባት ናት 16 ባስ ማለት ነው። ከይሄ ከጎኑ ይሄው አካባቢ የተሰራ ነው። ይሄ ፊት ለፊት ለምትታውት መንገር ነው፣ ተጠርጓል እና ቦታው መዛል ለምትፈልጉ የውሃው ካናል ሀርቦች፣ በተለይ ታውቃላችሁ የውሃው ካናል ያለበት አካባቢ ነው። ቤተሰብ ልካችሁ ማስ ማስገዛት ትችላላችሁ። መነጋገር እንችላለን ከእኔ ጋር ስልክ አስቀምጡ። ይሄው የውሃው ካናል በ09 50 56 41 37 ላይ ብትደውሉ በአስቸኳይ መልሰጣችኋለሁኝ ከፈለጋችሁ ከሰውዬው ጋባ አካል ደግሞ ስልኩን ሰጥቻችሁ እራሳችሁ ትጨርሳላችሁ ያው እኔ ደላላ አይደለሁም ቪዲዮ እየሰራሁበት ነው እንጂ አሻጭ ስላሉ ቤትና ቦታ መሸጥም ሆነ መግዛት ለምትፈልጉ አናግሩኝ ባስቀመጥኩት ስልክ ወይም ደሞ የጀመረ ኮሜንት ቦክስ ላይ አስቀምጣለሁ ስልክ ቁጥሬ መሸጥም ከፈለጋችሁ መግዛትም ከፈለጋችሁ አናግሩኝ ሀርቡና አካባቢዋ በተለይ ሀርቡ ልጆች በማንኛውም ጉዳይ መጠየቅ የምትፈልጉትን ነገር ጠይቁኝ እያልኩኝ እኔ እዚህ ጋር ጨርሳለሁ የአካባቢውን ያሳያችኋለሁ ማለት ነው ወደ ዋናው አስፋልት እየሄድን ነው ማለት ነው። የምታውቀው ቆርቆሮ ቤቱ ጋር ዋናው አስፋልት፣ የአዲስ አበባው የድሮ አስፓልት ማለት ነው። የምንጠቀምበት ማለት ነው። ወደዛ ነው። የቤት ቤቱ አካባቢ ነው መንገዱ ያለው። ይሄ ደግሞ ቀይ ሆኖ የምታውቀው ቀይ አፈር ስለሚታያችሁ ይሄ ይሄ ደግሞ መንገድ ነው። ይሄን ይመስላላችሁ። አለሁ ላይክ ሰብስክራይብ አረጋችሁ ሰብስክራይብ በማረግ ቤተሰብ ሆኑ። ላለሁኝ እንግዲህ ጠፍቻለሁ። አዎ ያው እንዳሰተብኩ ስላልሆነልኝ ነው ትንሽ፣ እና አበረታቱ የምላችሁ በቀናነት ልመናም ጭምር ነው እና ቀዝቀዝ ስላለ ቻናሬ ሞቅ ሞቅ አድርጉልኝ። እሺ ስጀምሩት ላይክ ሰብስክራይብ ላደረጋችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። አይከፈልበትም። ብንተዳደግ ብንረዳዳ፣ ባህላችን ነው ደግሞ መረዳዳት።